ጤና ይስጥልኝ ተመልካች ቤተሰቦች፣ እንዴት አላችሁ? ላይክ ሰብስክራይብ ማድረጉን ቀጥሉ። ይህን ማድረጋችሁ ትልቅ ዋጋ ስላለው እጅጉን አመሰግናችኋለሁ። ዛሬ የመካከለኛው ምስራቅ ጉዳይ እንዲሁ ሰፋ አድርጌ እነግራችኋለሁ። በእስራኤል ጦርና በሁቲ መካከል ያለው ውጥረት ሌላ መልክ ይዟል። ሁቲዎች ጥቃት ሰንዝረዋል። የዴቪድ ቤን ጉሪዮን አየር ማረፊያን ኢላማ ውስጥ አስገብተዋል። ከየመን የተነሳው ጥቃት ምን ላይ አደረሰ፣ ወይም ጉዳት አድርሰዋለሁ የሚለውን እንዲሁ ሀሳቦችን አጋራችኋለሁ። የእስራኤል ጦር ደግሞ አክሸፍ ያለው ብሏል። በጋዛ ያለው ሰቆቃ ምን ላይ ደርሷል? ምንድን ነው ያለው ጉዳይ የሚለውን በስፋት አስመለክታችሁ

በኢየሩሳሌም አካባቢ እንዲሁም በማዕከላዊ እስራኤል ከፍተኛ ድምፅ ተሰምቷል። ወይም ደግሞ ኢራን የምትደግፈው የየመኑ ሁቲ የሚሳኤል ጥቃት በእስራኤል ላይ ፈጽመዋል የሚለው መረጃ በስፋት እየተጋራ ይገኛል። እስራኤል ወይም ደግሞ የእስራኤል ጦር አይዴቭ የባለስቲክ ሚሳይሉን እንዲሁ አስቁሜዋለሁ፣ አክሽፌዋለሁ በሚል ሀሳቡን ሰጥቷል። ያም ሆኖ ግን የየመን ሁቲዎች ጥቃት መሰንዘራችንን የሚጠቁም ነው በሚል በራሳቸው መተማመናቸውን እየጠቆመላቸው አድርጓል። ከዚህም ባሻገር የሚሳኤል ስርዓቶች ወይም ድምጽ ሰጪ ዳውሎች ሳይረን የሚሏቸው በእስራኤል ኃይሎች አካባቢ ከባድ ድምፅ ሲያሰሙ ነበር። ይህ ደግሞ ለበርካቶች ስጋት ምንጭ ሆኗል፣ በሚሊዮን የሚቆጠሩት ወደ መጠለያ ጣቢያ እንዲገቡ አድርጓል። ሁቲ ይህን አድርጓል። ቤን ጉሪዮን አየር ማረፊያን ኢላማ ውስጥ ያስገባ ጥቃት መሆኑ ነው። ተደጋጋሚ ጥቃቶችን እዚህ አካባቢ የሰነዘረው ሁቲ ዛሬ ከየመን ያስነሳው ማለትም ከ1700 ኪሎ ሜትሮች በላይ ተጉዞ እስራኤል መድረስ መቻሉ ነገ ከነገ ወዲያ ስጋት እንደደቀነ የሚጠቁም ያደርገዋል። በኢየሩሳሌም አካባቢ እንዱ ሽብር ነበር ለማለት አስቸጋሪ የተባለ የኢራን ሁቲዎች በራሳቸው መንገድ ከየመን ተነስተን ስኬታማ ጥቃት ማድረስ ችለናል ይላሉ። የእስራኤል የአየር መከላከያ ስራት ደግሞ በዚህ መንገድ ጥቃቱን አክሽፌዋለሁ በሚል ሀሳቡን ያካራል። ሁቲዎችና የእስራኤል ጦር እጅግ አስቸጋሪ የተባለውን ውጥረት ውስጥ መግባታቸው የዓለምን ፖለቲካም ሆነ የጋዛውን ጦርነት እያባባሰው ሄዷል። ታዲያ ለአምስት ቀናት እንኳን በተከታታይ አምስት ሚሳይሎችን ያስወነጨፈው ሁቲ ዛሬም እጅግ አስቸጋሪ በሚባል ደረጃ በእስራኤል ሲል በቴልአቪቭ ላይ ጫና እየፈጠረ እንደሚገኝ ግልጽ አድርገዋል። ከማርች 18 ማለትም ከመጋቢት አጋማሽ ጀምሮ 43 ባለስቲክ ሚሳይሎችን እንዲሁም አስር ድሮኖችን በእስራኤል ላይ ማስወንጨፉ ጨፉ ሁቲ ጉዳዩን ውስብስብ ያደርገዋል። እስራኤልም ብትሆን ተደጋጋሚ ጥቃት ባይባልም እንዲሁም በሁቲዎች ላይ ጥቃት መሰንዘሯ አሊያም ጉዳት ማድረሷ የሚታወስ ነው። በሰና አየር ማረፊያ የተፈጸመው ይህኑ በግልጽ የሚያስቀምጥ ነው። አይዲፍ በተደጋጋሚ ጥቃቱን ቢያከሽፍም በየትኛው በኩል በየትኛው አቅጣጫ አመጣ የሚለውን ቢገልጽም አሁን ባለው ሁኔታ ግን ሁቲዎችም አቅማቸውን በግልጽ ያሳዩበትን አጋጣሚ መፍጠራቸው ያለምን ፖለቲካ ግራ ያጋባዋል። የትኛው ኃይል ከየትኛው ጎን ቆሟል በመካከለኛው ምስራቅ አሊያም በጋዛ የሚለው እንዲሁ አስቸጋሪ አድርገዋል። ይህ ሁኔታ ባለበት ሁቲዎች ጥቃት ሰነዘሩ ቢባለም በእስራኤል ጦር መክሸፉ፣ የፖለቲካው አካሄድ እንዲሁ በሚሳይል መጠቃቃት የአየር ጥቃት ትርጓሜ ካልሆነ በስተቀር የጋዛውን ጦርነት አሊያም ሰቆቃ የሚያስቆም እንዳልሆነ በርካቶች ልብ ይገባል ተብሏል። እንዲህ አይነቱ ሁኔታ ደግሞ ዛሬ ከትላንቱ ጋዛ ላይ እጅግ አስቸጋሪ የፖለቲካና ወታደራዊ ውጥረት እንዳለ የሚጠቁመው አኬድና ከሆን አስፈሪ ሆኖ ቀጥሏል። ቀይ መስቀል ደግሞ በጋዛ እርዳታ ለመከፋፈል ተቸግሯል። ታዲያ ቢያንስ ሀያ አንድ ሰዎች ህይወታቸውን ማጣታቸውን በማዕከሉ መናገሩ ደግሞ እንዲሁ አሳሳቢ አድርጎታል። በደቡባዊ ጋዛ ራፋ ማለትም በግብፅ በኩል ያለው የእርዳታ ማከፋፈያ ስለተከሰተውና ስለሚያወዛግበው ደግሞ ስለ አስቸጋሪው ጥቃት ቀይ መስቀል በጥይት ወይንም በተኳሽ ፍንጥርጣሪዎች በርካታ ሰዎች ተጎድቶብኛል ወደ ድርጅቱ የመስክ ሆስፒታል መምጣታቸውን ገልጿል ቢልም አስቸጋሪው ሁኔታ እዛ አካባቢ ዛሬም መልኩን ለውጦ መቀጠሉን የሚጠቁም ያደርገዋል። ዓለም አቀፍ የቀይ መስቀል ኮሚቴ ሃያ አንድ ሰዎች ሆስፒታል ሲደርሱ ህይወታቸውን አጡ ብለዋል። አንድ መቶ ሰባ ዘጠኝ ሰዎች የሚሆኑ ደግሞ ተጎድተዋል። ያ ማለት አንዳንዶች ምግብ ማግኘት በሚያደርጉት ጥረት የእርዳታ ማዕከላትን ጥሰው በመግባትም ስለሚተኮስባቸው ህይወታቸውን ያጡ ጭምር ማለት ነው። መግለጫ አወጥቷል በቀይ መስቀል በኩል። በጋዛ ሐማስ የሚያስተዳድረው የሲቪል መከላከያ ኤጀንሲ በሰላማዊ ሰዎች ላይ ባነጣጠርና በእስራኤል ወታደሮች የተከፈተ ተኩስ ሰላሳ አንድ ሰዎች ተገድለዋል፣ በርካቶች መቁሰላቸውም ተነግሯል። ይህ ደግሞ በሁሉም በኩል ጥቃት እንዲሰነዘረባቸው የሆኑት እነዛ ምስኪኖች የጋዛ ሰዎች ነገም ህይወታቸው አደጋ ላይ እንደሆነ የሚጠቁም ያደርገዋል። የእስራኤል መከላከያ አይዲኤፍ የመጀመ የመጀመሪያ ደረጃ የምርመራ ውጤቱን ይፋ አድርጓል። ባወጣው መግለጫውም ሰራዊቱ በእርዳታ ማዕከል አቅራቢያ ወይም ውስጥ ባሉበት ወቅት አልተኮሱም በሚል ቢያጣጥልም አሁን ባለው ሁኔታ የለምን ፖለቲካ የሚቃኘውም ሆነ የሚያስረግጠው ይህ ነው ተብሏል። ሁኔታዎች አስቸጋሪ ናቸው ለማለት የሚያስደፍርበት ጊዜ ቢደረሰም የሁቲዎች ጉዳይ እንዲሁም ከአይዲኤፍ ጋር የተፋጠጡበትን ግምት ውስጥ ማስገባት ለጋዛ ሰዎች በጥቅሉ ለፍልስጤማውያን መፍትሄ ያመጣሉ ወይ እንዲሁ ከጥያቄ ያልተሻገረ ይሆናል። የእስራኤል ጦር መረጃዎችን ለማጋራት ሞክሯል ተንቀሳቃሽ ስልጡን የታጠቁና ጭንብል ያደረጉ ሰዎች በአቅራቢያው በምትገኘው ሀን ዩኑስ አካባቢ እርዳታ በሚቀበሉ ሰላማዊ ሰዎች ላይ ድንጋይ ሲወረውሩና ሲተኩሱ ያሳያል በሚል ለማስተባበል ሞክሯል። ያም ሆኖ ግን ጋዛ በአሁኑ ሰዓት ያለችበት ሁኔታ እጅግ አስፈሪ ነው። ታዲያ በርካታ ዓለም አቀፍ የዜና ተቋማት ወደ ጋዛ እንዲገቡ እስራኤል አለመፍቀዷ በግዛት ውስጥ ያለውን ሁሉ ለማረጋገጥ አስቸጋሪ እያደረገው በመሄዱ እንዲሁ ታፍ ነው አሊያም ሴጅ ውስጥ ገብተው የጋዛ ሰዎች ህይወታቸውን እያጡ ነው ወይም እያለቁ ነው ለማለት ለመሰረት የሚያስደፍር ሆኗል። በዚህ አካባቢ የፖለቲካ ሂደት ላይ ቀይ መስቀል ሆነ ሌሎች የመንግስታቱ ድርጅት ትልልቅ ተቋማት ሰብአዊ ድርጅቶችን ጨምሮ ሀሳባቸውን ቢያጋሩም እስራኤል ጥቃቷን ከመሰንዘር ወደኋላ ብላ አታውቅም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቻዬን ብቆም እንኳን ዋጋ አለው የፖለቲካ አቋማቸው ነው። ይህን ደግሞ እንዴት መፍትሄ ማምጣት ይቻላል? ለሁኔታዎች መፍትሄ ማምጣት ብቻም ሳይሆን ከስር መሰረቱ መፍታትን እንደሚጠቁምና እንደሚያስገድድ የሚያሳይ አድርገዋል። የተፈጠረው ጉዳይ በትክክል ለማወቅ አስቸጋሪ የነበረበትን አጋጣሚ ማየት ዓለም አቀፉ የቀይ መስቀል ኮሚቴ ሐሳቡን ቢያጋራም ከትላንቱ ዛሬ ጋዛ ሰላም ታገኛለች ብሎ ማሰብ እንዲሁ አስቸጋሪ ያደርገዋል። አለማችን በተለያየ መንገድ አስፈሪውን ሁኔታ እየተጋፈጠችው ነው። እናም ለጋዛውያን ማን ይድረስላቸው የበርካቶች ጥያቄ ሆኖ ቀጥሏል። ይህ ባለበት አጋጣሚ ኢራንም በእስራኤል ላይ ጫና ለመፍጠር ሞክራለሁ ትላለች። እስራኤልም ኢራንን ጨምሮ የመን ሁቴዎችን መውጋቴ አይቀርም፣ ይጠብቁ፣ ጊዜ ብቻ የሚል አቋም ላይ ናት። እነዚህ ግንዛቤዎች ደግሞ መፍትሄ ለማ ጣት እጅጉን አስቸጋሪ ጊዜ ወደ ኋላ ለመመለስ ያስገድዳል። በ1948 እንደነበረው የፍልስጤማውያን ናክባ እንዲሁም እርቂት አይነት ጊዜን የሚያስታውስ በመሆኑ ሁኔታዎች እጅግ አስቸጋሪ መሆናቸውን ግን ግምት ውስጥ ማስገባት የሚያስገድድ ነው። ቀይ መስቀል መግለጫ በተደጋጋሚ አውጥቶ ያውቃል። የጋዛ ጉዳይ ግን ዛሬም አስፈሪ ነው። ጋዛ ከትላንቱ ዛሬ እጅጉን አስፈሪ በሚባል ሁኔታ አሊያም በፖለቲካ አረዳዱ ውስጥ እንዳለ ለመገመት ባያዳግተም፣ የአሜሪካ ፖለቲከኞችም ሆኑ ሌሎች ሌሎች የሚያጋሩት ሀሳብ እንዲሁ አስቸጋሪ ሆኖ የመቀጠሉን አጋጣሚ የፈጠረ ነው። እስራኤል በበርካታ አየር ኃይሎቿ በተለይም ኤፍ ሰላሳ አምስትን ሳይቀር በመጠቀም ከባድ ጫና በጋዛ ምድር እየፈጸመች ነው በሚል እንዲሁ አስቸጋሪውን ጊዜ በርካቶች ያስታውሱታል። እስራኤል እንዲህ አይነቱን አካሄድ የማታቆም ከሆነ ጫናው ዓለም አቀፍ ይሆንባታል በሚል የፖለቲካ ተንታኞች ሀሳባቸውን ቢያጋሩም እንዲህ አይነቱ ነገር እጅጉን አስፈሪ ሆኗል። እስራኤል ጋዛ ውስጥ ያለ የዳይለስስ ወይም ደግሞ የኩላሊት ሕክምና መስጫማ ከለን አውድማለች ተብሏል። ይህ ደግሞ አስፈሪ እያደረገው መጥተዋል። እስራኤል እንግዲህ በዚህ አይነት አጋጣሚ 54 ሰዎችን ህይወት ቀጥፋለች በሚል ብትተችም አሁን ባለው ሁኔታ እጅግ አስቸጋሪ እንደሆነ እየተነገረ ይገኛል። ታዲያ እንደዚህ አይነቱን የፍልስጤማውያን አካሄድ ማን ሊደግፈው ይችላል? እስራኤልስ የምትፈጽመውን ጥቃት ማን ሊያወግዘው ይችላል? እንደ አልጀዚራው ማሯን ቢሻራ ያሉት ከፍተኛ የፖለቲካ ተንታኞች ደግሞ ሁኔታውን ቆም ብሎ ከማሰብ የተሻገረ ነው፣ እርምጃ ያስፈልጋል ይላሉ። በዛ ላይ ደግሞ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ጋዛ ያለው ጉዳይ እጅጉን የሚያስፈራ ከቀን ቀን ውስብስብ እየሆነ ሄዷል፣ የሚል መግለጫ ሰጥተዋል። በተለይ ሀሳባቸውን በዚህ ልክ መግለጻቸው በእስራኤል ላይ ጫና ይፈጥራል ተብሎ ቢታሰብም እስራኤል ግን ከዚህ በፊት የነበረውን ታሪክ ናውቀዋለው፣ በስቃይ ወደዚች ምድር መጥቻለሁ፣ እናም አሁን አይሁዳውያን እንዲህ መሆን የለባቸውም ስጋት የሆነው ሁሉ መጥፋት አለበት በሚል ጦርነቱን አባብሰው ቀጥላለች። እንዲህ ማንም ይሁን ማን ከፖለቲካዊና ወታደዊ ውጥረት አንጻር በራሱ መንገድ የሚያዝ ነው ቢባለም አስቸጋሪውን ሁኔታ ዛሬ መፍታት ያስፈልጋል ጋል እየተባለ ይገኛል። የእስራኤል ኃይሎች በደቡብ ጋዛ ሆስፒታል ላይ ጥቃት ሰንዝረዋል በሚል ትችት ቢሰነዘርባቸውም ይህን የፈጸምነው እኛ አይደለም፣ ምናልባት ራሱ ሀማስ ነው በሚል እየተከራከሩ ይገኛል። ያም ሆኖ ግን በዛ ለተፈጠረው ቀውስ ሁሉ ኃላፊነቱን መውሰድ የሚችለው ማን እንደሆነ ግልጽ ቢሆንም እያንዳንዱ ግን ዓለም አቀፍ ተቋማት ጭምር ኃላፊነት መውሰድ እንዳለባቸው በስፋት ይነገራል። እስራኤል በርካቶችን አፈናቅላለች በሚል ክስ ይቀርብባታል። ነገር ግን በዚህ መንገድ ክስ የሚያቀርቡት ላይ መልሳ ክስ በማቅረብ ትታወቃለች። ምክንያቱም ሐማስ አሸባሪ በመሆኑ ራሱን በራሱ መንገድ የራሱን አካሄድ መፍታት ያልቻለበትን አጋጣሚ ወደ ህዝቡ አውርዶታል እና ምን ማድረግ ነበረብኝ ይህን አደረግኩት እናም ልክ ነኝ የሚል ወታደራዊ አቋም ላይ ናት። ይህ ደግሞ ለዓለም ፖለቲካም ሆነ ለተለያዩ አጋጣሚዎች መልካም እድል የሚፈጥር አይደለም። በዚህኛው የፖለቲካ አካሄድም ሆነ ግንዛቤ እስራኤል የምትፈጽመው ጥቃት ተቀባይነቱ ምን ያህል ነው? የትኛውስ ሀገር ተቃወማት? የሚለው ግምት ውስጥ ቢገባም የሁቲዎችን ጥቃት ደግሞ መቀልበስ እንዴት ቻለች በ በተለይም ኤር ዲፌንስ ሲስተሞቿ የአየር መከላከያ ስርዓቶቿ እንደ አይረን ዶም፣ አሮ ሁለት እና ሶስት፣ እንዲሁም ዳይቪድ ስሌንግ የዳዊት ወንጭፍ የመሳሰሉት ምን ያህል መቆጣጠር ችለዋል የሚለውን ጥያቄም እንዲሁ የሚያስነሳ ሆኗል። ሁቲዎች ለዚህም ነው ጥቃቱን በተደጋጋሚ እየሰነዘሩ የሚገኙት። ይህ ባለበት ሁኔታ የእስራኤል ፖለቲከኞች ከኢራን ፖለቲከኞችም ጋር እሰጥ አገባ ውስጥ ናቸው። እንደዚህ አይነት አስቸጋሪ ወቅት ደግሞ መፍትሄ ማምጣት የሚችል አንዳች ዓለም አቀፍ ኃይል ከሌለ በስተቀር የጋዛው ሰቁቃ እንደሚቀጥል ይጠቁማል። እስራኤል ደግሞ ነገ ከነገ ወዲያ ሊፈጠርብኝ የሚችለውን ሁኔታ ስለማውቅ ዛሬ እስራኤል መስራት አለብኝ የሚል ወታደራዊ አቋም አላት። ይህ ደግሞ እንደ ጠቅላይ ሚኒስትር ቤንያም ኔታንያሁ 1948 በፊት የነበረው የአይሁድ ሕዝብ ሰቁቃ ድጋሚ በመካከለኛው ምስራቅ መታየት የለበትም ነው። ይህ የእነሱ አቋም ቢሆንም ከፍልስጤን በኩል ሆኖ ለሚያስብ ደግሞ ለምን ይህን ያህል በጋዛ ሰዎች ላይ እስራኤል ጨክነች የሚል ጥያቄ ይነሳል። እስራኤል በራሷ መንገድ የራሷን መፍትሄ ለማምጣት እየሞከረች ያለች ሀገር እንጂ ማንም ላይ ጉዳት እያደረሰች አይደለም በሚል እነ ኔታኒው የሊኩድ ፓርቲው ለመሞገት ይሞክራሉ። ግን ይሄኛው ትክክል ነው ወይስ አይደለም? ልክ አይደለም ወደሚለው በስፋት የሚወስድ ነው። በእርግጥ ሁኔታዎች ዛሬ አስቸጋሪ ሆነው መካከለኛው ምስራቅ ላይ ቢቀጥሉም፣ ሁቲም በተደጋጋሚ እስራኤል ላይ ጥቃት ቢፈጽምም፣ እስራኤልም አከሸፍኩ ብትለም ለጋዛ አሊያም ለፍልስጤም ሰው አንዳች ጠብ የሚል ነገር እስካሁን አልተገኘም። ብሪታንያ ፈረንሳይና ጀርመንም እንዲሁም በእስራኤል ላይ መግለጫ ወጥተው ነበረ። ካናዳን ጨምሮ እስራኤል ይህን ማድረግ የለባትም አሉ። ግን ምን መፍትሄ መጣ? ያው ከመግለጫ አልተሻገሩም። ለዚህም ነው የመካከለኛው ምስራቅን ፖለቲካ ከእስራኤል ከየመን ሁቲዎች እንዲሁም ከኢራን አንጻር ቃኝቶ እስከ መጨረሻው የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን ቶኤስኤስ ተግባራዊ መደረግ አለበት የሚባለው። በዚህ አጋጣሚ ደግሞ የዓለም ፖለቲካ እጅጉን እየተወሳሰበ በሄደበት ሰዓት ከየመን ሁቲዎች ጥቃት ቢሰነዝሩም እስራኤልም ከተላቪቭ ተነስታ የመን ሰና አየር ማረፊያን ብታወድምም ኢራንም እንዲሁ እስራኤል ላይ ጥቃት ሰንዝራ ብታወድማትም እስራኤልም በተደጋጋሚ ኢራን ላይ እንዲሁ ጥቃት ብሰነዝርም መፍትሄው ከሰላም ውጪ የጦርነት እንዳልሆነ ግምት ውስጥ ማስገባት፣ ዛሬ የጋዛ ምድር ያለበትን ሁኔታ ግምት ውስጥ ማስገባት ከበቂ በላይ ያደርገዋል። ሁኔታዎች መልካቸውን ለውጠው ተወሳስቦ ይቀጥላሉ የሚል ስጋት ያለባቸው የዓለም ፖለቲከኞችም በራሳቸው መንገድ ሁኔታውን ለመዳሰስ ይሞክራሉ። ለዚህም ነው በርካቶች ከግራም ከቀ